አዎ ትናንትና በፕሪሚየር ሊግ የተደረጉ ጨዋታዎችን ተመለከትን። የአላቬስና የሪያል ማድሪድን ጉዳይ እንመልከት። ትናንትና ሪያል ማድሪድ አንድ ለዜሮ አሸንፏል። ማሸነፉ ይመስላል በማድሪድ በኩል ጥሩ ነገር ግን አንዳንድ ወሳኝ ተጫዋቾቻቸውን ደግሞ ለሻምፒዮንስ ሊግ አሳርፈው ነው አንቼሎቲ የጀመሩትኝ እነ ቤሊንጋም፣ ቪኒሲየስ ያረፉ ተጫዋቾች ነበሩ፣ ወይም የመጀመሪያ አሰላለፍ ውስጥ ያልተካተቱ ተጫዋቾች ነበሩ። ኪሊያን ቀይ ካርድ አይቷል። በጣም አደገኛ ፋውል ነው ይሰራ እንመልከት ይህንን ጉዳይ አዎ ትናንትና ከአላቬስ ጋር ነው ጨዋታውን ያደረገው ባርሰሎና ሁለት ውጥረት ውስጥ ያሉ ቡድኖች ናቸው። ምሳ በቀደም ባርሰሎና አሸንፎ ስለነበር ጨዋታውን ሪያል ማድሪድ በፉክክር ውስጥ ለመዝለቅ የግድ ማሸነፍ ነበረበት። ያ የነጥብ ልዩነቱ አራት ሆኖ ተጠብቆ እንዲቆይ ማለት ነው። ባርሴሎና በጣም ተቸግሮ እድል የታከለበት ራስ ላይ ተቆጠረ ጎል ኖሮት የቮይቼቼ ሙከራ የማዳን ክህሎት ተንጠልጥሎ የኢኒጎ ማርቲኔዝን የመጨረሻ ደቂቃ ከሙኒር እግር ላይ የጨለፋትን ታክል ታግዞ ነው ያሸነፈው። ግን ጫና ውስጥ ነበር ማድሪድ። ሁለት ጫና ውስጥ ነው ያለው። አንደኛው ያው የአርሰናል ጨዋታ ላይ እኔ ነጻነት አላቸው ነው የምለው የሪያል ማድሪድ ተጫዋቾች ማለት አሁን ስፔኖቹ ራሳቸው በቃ ኢምፖስብል ነው በተለይ በዚህኛው ሜዳ ውስጥ በምናየው ቡድን እንደው በጣም አስቸጋሪ ይሆናል ስለሚሉ ብዙ ጫና ላይኖርባቸው ይችላል የመጀመሪያው ጨዋታ በጣም መጥፎ ስለሆነ ማለት ነው ከዛ የበለጠ መጥፎ ስለማይሆን። ግን ላሊጋውን በተመለከተ ደግሞ ሂሳባዊ እድል እስካለ ድረስ አሳልፈሽ መስጠት አትች። በዛ ሁኔታ ነው ወደዚህ ጨዋታ የመጡት። ያው መጠነኛ ሮቴሽን ነበራቸው። ምሳ እንዳነሳሽው ቤሊንገምና ቪኒ ጁኒዮርን ተጠባባቂ ወንበር ላይ አድርገው ነው የጀመሩት በዚህ በሜንዲዞሮዛ በተደረገው ጨዋታ ላይ። አላቬስ ደግሞ ቅዳሜ ላስፓልማስ ጨዋታውን ስላሸነፈ የኩዴት ቡድን ያለም ወረድ እየተጫወተ ያለ ነው። አንድ ነጥብ ብቻ ነው ከወራጭ ቀጠና ተሽሎ ያለው። ከአስራ ስምንተኛው ቡድን በአንድ ነጥብ ብቻ ነው የሚሻሉ። ስለዚህ ሁለት ከፍተኛ ውጥረት ውስጥ ያሉ ቡድኖች ያደረጉት ጨዋታ ነው። በሪያል ማድሪድም ከአርሰናል ሽንፈት በኋላ ሪስፖንድ ማድረግ ነበረበት። አንቼሎቲ ያው በቅጣት ምክንያት አልነበሩም። ስለዚህ እንደ ድሮ ማስቲካቸውን ሳይሆን እቺ ሲጋሬት የምትባለዋን እንትን እያሉ እየሳቡ እዛው ነበሩ። ልጇቸው ዳቪዴ አንቼሎቲ እሳቸውን ተክቶ በቴክኒክ ስፍራው ላይ የነበሩ አላቬስ ጨዋታው ሲጀመር በጣም አሰልጪ ጨዋታ ነበር በእውነቱ እንደ እንደ ፉትቦል እኔ ለአርሰናል ጨዋታ የሆነ ተስፋ ያለሁ ለከምባክ የሚሆን ተስፋ ያለሁ ብሎ የሚጠብቅ ማድሪዲስታ ካለ ብዙ ተስፋ የሚሰጥ አይደለም። ለነገሩ ለስምንት ወር የሪያል ማድሪድ ፎርም ከሞላ ጎደል እንደዚህ ኔ ነበሩ ቢያሸንፍም ማለት ነው እንደ ትላንትና ቢያሸንፍም ወይ እንደ ሌሎች ጨዋታዎች ቢሸንፍም ነጥብ ቢጥልም ምንም ቢል ይህንን ሌላ ሰው ሳይሆን ፕሬሱ ሳይሆን አንቸሎቲ ራሳቸው ሲሉት ነው አመቱን የገፉት። የትላንትና ጨዋታ እንደተጀመረ ያው አላቬስ በዛ ፕሬሸር ምክንያት ምንም ቀላል ጨዋታ የለም። አሁን በቀደም ሌጋኔስ ልክ እንደዚህ ሆ አስራዘጠነኛ ነው ለምሳሌ ባርሰሎናን ፈትኖታል። በዚህ አመት የመጀመሪያውን ጨዋታ ባርሰሎናን አሸንፏል። አትሌቲኮ ማድሪድን አሸንፏል። ማድሪድን ነጥብ አስጥሏል። ቀላል ጨዋታ የሚባል የለም። በተለይ ሁኔታው በላሊጋው የመቆየት ያለ መቆየት ምናምን ሲሆን እና ከተጀመረበት ጊዜ ጀምሮ ፕሬስ አደረገ። አሌኛ ብላንኮ የቀድሞ የሴቪያ ተጫዋች የዋን ጆርዳን በጣም የተደራጀ አማካይ ክፍል ይዘው ነው የመጡት ኩዴት ካርሎስ ቪሴንቴ ና ኪኬ ጋርሲያ ደግሞ ልክ በሌሎቹ ጨዋታዎች እንደምናየው የሪያል ማድሪድን የመስመር መከላከል ኤክስፖዝ ያደርጉ የነበሩ ናቸው ይሄ ጨዋታ የመጀመሪያ ሙከራም በአላቬስ በኩል እየተደረገ ነው ግን ሁሌም እንደዚህ ሪስክ ስትወስጂ ፕሬስ ሲደረግ ቶሎ ቶሎ ቨርቲካል ኳሶች ሲጫወት አንድ ቡድን የሚፈልገውን አይነት የመከላከል አደረጃጀት ማግኘት አይችልም ስለዚህ ሪያል ማድሪድም ከአላቬስ ጀርባ ያሉ ስፔሶችን ያገኝ ነበር። ምሳሌ አንድ ድንቅ ኳስ ቶኒ ሩዲገር ለአርዳ ጉለር ሰጥቶት ነበር። እንግዲህ አርዳ ጉለር ትላንትና በሮቴሽን ምክንያት ካተረፉትና ና አሰላለፉ እስከገቡት ተጫዋቾች መካከል አንደኛው ነበር። በግብ ጠባቂው ጥፋት ሰርቶብኛል ብሎ ነበር አርቢትሩ የፍጹም ቅጣት ምት አልሰጡም። ትላንትና በቪኒ ማረፍ ምክንያት ሮድሪጎ በግራ በኩል ነበር ጨዋታውን የጀመረው እሱም በድሪብል በፍጥነቱ እና በአላቬስ ሀይላይን ጀርባ የሚገኙ ክፍተቶችን እንደዚሁ ያጠቃ ነበር። ቀስ በቀስ ያ መጀመሪያ 10 15 ደቂቃ ውስጥ ያየ ነው የአላቬስ ስትራክቸር ምንድን ነው መላላት ጀመረ፣ ሉዝ መሆን ጀመረ። ያኔ ነው የሪያል ማድሪድ አማካዮች ሹዋሜኒ፣ ካማቪንጋ፣ ቫልቬርዴ አንድ ላይ ጨዋታው ነው የጀመሩት። ግን አንድ ጨዋታው ሲጀመር ልብ ብለሽ እንደሆነ ሌላ በአንቼሎቲ ቡድን ውስጥ ያላየሁት የፕሬሲንግ ፓተርን ማየት ጀምረን ነበር። ልክ ሪያል ማድሪድ ፕሬስ ሲያደርግ ቫልቬርዴ ከእምባፔ አጠገብ ይሆናል አራት አራት ሁለት ነው ስቲል በፕሬሲንግ ጊዜ፣ አራት ሶስት ሶስት ነው በፖሴሽን ጊዜ። ከዛ አብሮት ይሆናል ማለት ማድሪድ ያንን ይፈልጋል። አይ ቲንክ የአርሰናል ጨዋታ ላይ አርሰናል መቼስ ከኋላ እየተጫወተ ለመውጣት መሞከሩ አይቀርም አይደለም? ቡድኑ የተሰራው እንደዛ ነው። ስለዚህ የማድሪድ ፕሬሲንግ በቀደሙ ጨዋታ በጣም መሻል አለበት። እምባፔና ቪኒ በጋራ አስራ ሁለት ፕሬሲንግ ካደረጉበት በጣም መሻል አለበት። አርባ አንድ ጊዜ ነው የአርሰናሉ አጥቂ ፕሬስ ያደረገው። በየጨዋታው በአቬሬጅ አርባ ፕሬስ የፕሬሲንግ ፕሬሸሮች ነው የሚያደርገው። ሚካኤል ሜሪኖ ለምሳሌ እንደሱ ላይሆኑ ይችላሉ። ካራክተሪስቲክሳቸው በጣም የተለያዩ ተጫዋቾች ስለሆኑ፣ ግን ተስፋ ካላቸው የአርሰናልን ቢልድአፕ ማደፍረስ አለባቸው አይደለም። እንደዛ ከሆነ ቫልቬርዲ አንድ መሳሪያ ነው። ትናንትና ለአርሰናል ጨዋታ የሚሞክሩት አይነት የፕሬሲንግ ፓተርን መስሎ ነበር። በኋላ ከአስር ደቂቃ በኋላ ቀረሱ እና የበለጠ ዲፕ መጫወት ጀመር ከካማቪንጋና ሸሚኒ አጠገብ ማለት ነው። ግን እንደው እንደ ጨዋታ በመጀመሪያ አካባቢ ያው የአርሰናል ጨዋታ ከመደረጉ በፊት የሚያደርጉት የመጨረሻ ጨዋታ ስለሆነ እንደ እንደ መሞከሪያ እንደ ኤክስፐሪመንት አይነት ነገር ነበር። በዚህ ሂደት ውስጥም ነው በኋላ ጎል ያስቆጠሩት በማድሪድ የአላቪስን የመጀመሪያ 15 ደቂቃ ፕሬሸር መቋቋም ከቻለ በኋላ ጎል፣ ውብ ጎል፣ በጣም ውብ ጎል ነው ምክንያቱም ጉለር ነው ለካማቪንጋ ኳሱን የሰጠው፣ ግን ካማቪንጋ ወዲያው ከፌዴ ቫልቬርድ ጋር አንድ ሁለት ተጫወተና ግሩም አጨራረስ ነው። ከዘጠና አራት ጨዋታ በኋላ ነው ጎል ያስቆጠረው። በላሊጋ ለመጀመሪያ ጊዜ ነው ጎል ያስቆጠረው። ለእሱ ያልተደሰተ ል ጓደኛው ቪኒ ብቻ ሳይሆን መጥቶ ያቀፈው ኮቺንግ ስታፉ በሙሉ ነው። እኔ እንዲያውም ተመቸው ይሄ ቦታ ምክንያቱም እኔ ንጹሕ ስድስት ቁጥር አይመስለኝ። በቀደም ከአርሰናል ጋር በነበረው መጫወት ይችላል። እኔ ለመጀመሪያ ጊዜ ሳይ ሬን ከፓሪስ ሴንት ዠርመን ጋር ገና አስራስድስት አመቱ እያለ ስድስት ቁጥር ሆኖ ነው የተጫወተው፣ ግን አጠገቡ ስቴፋን እንዞንዚ ነበር ስለዚህ ሌላ ኳስ ነጣቂ አብሮታል። እንደው ብቸኛው ነጣቂ ሎምፒ ቮት ሆኖ መጫወት የሚችል አይመስለኝም። ግን ትላንት እንደ ቫልቬርደ ቹዋሜኒ ምናምን አይነት ሴኩሪቲ ሲኖረው ግን ወደፊት ሲሄድ በጣም ጥሩ ተጫዋች ነው። ኤነርጂውም ለማድሪድ የሚጠቅም ይመስለኛል። ያው የአርስናል ጨዋታ ላይ በቅጣት ምክንያት በእርግጥ አይሰለፍም። ከዚያ በኋላ ነው ምባፔ ምን እንደሆነ የማናቀው። ምን እንደነካው ማላቀው ምባፔን ከዚያ በኋላ ነው። እድለኛ ነው አንቶኒ አንቶኒ ብላንኮ እግር የሚሰብር የአንድ ተጫዋች የእግር ኳስ ህይወትን የሚቀጭ አይነት ሆን ብሎ ያደረገው ጥፋት ነው። ምንም ያህል የጨዋታ መጠን ቢቀጣ እኔ የበዛ ነው ብዬ አላምንም። ከዛ በኋላ ደግሞ በጨረሻ ላይ ዳቪድ ያንቺ ሁለት ወጥቶ የሰጠው ጀስቲፊኬሽን፣ ከዛ በፊት የነበሩ አንዳንድ ፋውሎች ነበሩ፣ በእሱ ተናዶ ነው እንደዛ ያደረገዋል። በእነዛ ትንንሽ አርቢትሩ ቅጣት ምት ባልሰጡባቸው ፋውሎች ምክንያት ተናዶ ነው ያንን ጥፋት የፈጸሙ የሚል አስተያየት ሰጠ። ለአራተኛ ጊዜ ብቻ ነው በቀዩ ግን አንድ ማስታውሰው 2019 ኩፕ ደ ፍራንስ ፍጻሜ ከሬንጋ ሲጫወት እንዲህ አይነት ጥፋት ፈጽሟል። እንዲ አሰልጣኙ እንዲህ አይነት ጥፋት የሚፈጽም ተጫዋች አይደለም መቼ ሲሆን ብለው አለዘቡለት። ግን ዳሜንዳ ሲልቫ የሚባል ተጫዋች እንዲህ ሊሰብር ሞክሮ ሶስት ጨዋታ ተቀጥቶ ያውቃል። አ ልክ ነው፣ ሁሌ እንደዚህ አያደርግም። አንዴ ግን በቂ ነው። ያንን ተጫዋች የእግር ኳስ ይወት ምንትን የሚል ብናገር ደስ ይለኝ ነበር። እዚህ ጉዳይ ላይ ግን ዘግናኝ ዘግናኝ ዘግናኝ ጥፋት ነው። ትላንትና ኪሊያን ምባፔ ከእኔ ፌቨራይት ተጫዋቾች መካከል አንደኛው ነው ግን ምን አእምሮ ውስጥ እንዳለፈ አላቅም። ትላንትና በቀይ ወጥቷል። በእርግጥ ከዛ በኋላም ከአላቬስ ተጫዋች በቀይ ወጥቷል። ቁም ነገሩ ማድሪድ አሸንፏል። የነጥብ ልዩነቱም በአራት እንደተጠበቀ ቀጥሏል።